ሰላም ጤና ያስጥልኝ ውድ አድማጭ ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ። የተመረጡና ለእናንተ ይሆናሉ ያልኳቸው መረጃዎች ይዤ መጥቻለሁ። በቅድሚያም አበይ ዜና አቶ ጌታቸው ረዳ የፓርቲው ፕሬዚዳንት ሆነው ተመረጡ። አቶ ጌታቸው የተመረጡት ፓርቲው በአዲስ አበባ በቀን አራት ዜሮ ሁለት ሺ አስራ ስምንት የምስረታ ጉባኤውን ባደረገበት ወቅት ነው። የኤርትራ ሻቢያ መንግስትን ለመገርሰስ የሚንቀሳቀሰው አማጺ ቡድን መግለጫ ወጣ። አማጺ ቡድኑ የኤርትራን ሕዝብ ከባርነት ለማውጣት ከመጀውም ጊዜ በላይ እየሰራው ነው ሲል በመግለጫው ተናግሯል። የጣና ፎረም በተደረገባት ባህር ዳር አቅራቢያ ከፍተኛ ውጊያ መደረጉን ፋኖ አስታወቀ። በውጊያውን ዙሪያ ሁለቱ ተፋላሚ ኃይሎች የየራሳቸውን መግለጫ አውጥተዋል። አቶ ጌታቸው ረዳ የመጀመሪያው የስምረት ፓርቲ ፕሬዚዳንት ሆነው ተመረጡ። በትናንትና ሁለት የምስረታ ጉባኤውን ያደረገው የትግራይ ዲሞክራሲያዊ ስምረት ፓርቲ ከፓርቲው ፕሬዚዳንት በተጨማሪ ሰባት አባላት ያሉት ጉዳይ አስፈጻሚና ሰላሳ አንድ አባላት ያሉት የምክር ቤት አባላትን መርጧል። ምስረታ ጉባኤው ላይ ንግግር ያደረጉት የጠቅላይ ሚኒስትሩ ዓብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ የፓርቲው ፕሬዝዳንት አቶ ጌታቸው ረዳ የትግራይ ሕዝብ ህወት በደረሰበትና እየደረሰ የደረሰ ባለበት አደጋ በሰላማዊ መንገድ በመታገል ልንታደገው ይገባል ሲሉ ተናገሩ። የኤርትራ መንግስት በትጥቅ ትግል ለመጣል እየተንቀሳቀሰ የሚገኘው ቡድን ላለፉት ሰላሳ ዓመታትና ከዚያ በላይ የኤርትራ ህዝብ በሻዕቢያ መሪዎችና ባለስልጣና ከፍተኛ በደልና ስቃይ ሲያደርሱበት መቆየቱን ገልጾ የህዝባችን የሚደርስበትን የዘመናት ባርነት ቀንበርና መከራ ለማስወገድ ከምንጊዜውም በላይ የትጥቅ ትግል እያደረገ እንደሚገኝ በመግለጫው አስታውቋል። ከሁለት ዓመት መቋረጥ በኋላ በትናንትና ዕለት የተጀመረው የጣና ፎረም በተደረገባት ባህር ዳርና አካባቢዋ በመንግስትና እና በፋኖ ኃይሎች መካከል ጠንካራ ውጊያ መደረጉን የፋኖ ኃይሎች አስታወቁ። የፋኖ አመራሮች የአማራ ህዝብ አሁኑ ሰዓት በአገዛዙ ጦርነት ታውጆበት በት ከፍተኛ መከራና ስቃይ እንዲሁም የዘር ማጥፋት ወንጀል ግድያ፣ ስርዓት መፈናቀል እየተፈጸመ ባለበት ወቅት የብልጽግና መንግስት የአማራ ክልል ሰላም ነው ለማለት ፕሮፓጋንዳ ለመስራት አስቡ፣ የአፍሪካ መሪዎችን ወደ ባህር ዳር በማምጣት ያሰበውን ሀሳብ ከአንድ ቀን በላይ አልዘለቀም ብለዋል። የፋኖ አመራሮች በቀን አራት 02218 በባህር ዳርና በዙሪያው ባደረጉት ውጊያ ከነፍስ ወከፍ እስከ ቡድን መሳሪያ ከጥምር ጦሩ መማረካቸውን አስታውቋል። መንግስት በበኩሉ በአማራ ፖሊስ ኮሚሽን ኮሚሽነር መንግስት በኩል ለሚዲያ በሰጠው መግለጫ የጣና ፎረም እንግዶች ያለምንም የጸጥታ ችግር በሰላም ወደ አዲስ አበባ ተመልሰዋል ሲሉ ገልጸዋል።